አረብ ቤት ተቀምጠው በአረቦች ዋይፋይ ይሄን የምትመለከቱትን ግለሰብ ለህግ ይቅረብ ብለን ፍትህን ከጠየቅን ቆይተናል። እፎይን ወንጀለኛ የሚል ህግ ካለ 0.5 እንዳትጠራጠር አንተንም ወንጀለኛ እንደሚል ስድስት ዓመቷ ነው ያገቧት የሚባለው ታሪክ እንደሌለ ለምሳሌ አልቀበለው። በእስልምና አስተምህሮ ሰው የተፈጠረው በአራት መንገድ ነው ይላል። አላህ ሰውን የፈጠረው በብዙ ድካም በብዙ ልፋት ነው ማለት ነው። እኔ ማላደርገው ዛሬ የስድስት ዓመት ሴት ልጅ አልጠይቅም። እኔ በምን ተአምር የስድስት ዓመት ሴት ልጅም አልደረም። ሹመትም አይኖራችሁ፣ እውቀትም አይኖራችሁ፣ ጤናም አይኖራችሁ፣ ሀብትም አይኖራችሁ፣ ማርያም ስላለች ብቻ ደስ ሊላችሁ ይገባል። ሰላም ጤና ስንል ወደ ተከበራችሁ የኢኦቲ ሪአክት ቤተሰቦች ደምቃችሁ ልኝ በአዲስ ቪዲዮ ተመልሼ መጥቻለሁ። ዛሬ የምናያቸው ሎች ማለ እንግዲህ ለሙስሊም ወንድሞቻችን አንድ የምስራች አለን። ይኸውም እንግዲህ ከወንድማችን እፎይ የባሰ አንድ ኦርቶዶክሳዊ ወጣት መጥቷል። እሱም ዛሬ የምንመለከት ነው የሚሆነው። እንዲሁም ደግሞ አንድ የሙስሊም ወገናችን ነቢዩ መሐመድ አይሻን በስድስት ዓመቶ አገባት የሚሆነ ሀዲስ አላይቀበልም ብሎ አብስርናል። እሱን የምንመለከት ነው የሚሆነው። ሁላችሁ ቪዲዮ ላይክ ማድረጋቸው እንዳትረሱ። ሰብስክራይብ ምንድነው የማታደርጉት? ለምንድነው ማታደርጉት?

እንደሰማችሁ ነው እንግዲህ እና በቻርጅ ተቀመ እንግዲህ በሊቢያ የታፈኑ እና የታሰሩ የስቃዩ ለሚገኙ ኢትዮጵያውያን፣ ኤርትራውያን ወንድሞቻችን ሁላችሁም በሄዳችሁ በቦታ ሁሉ ድምፅ እንድትሆኑ ስል በእግዚአብሔር ስም ጠይቃቸዋለሁ። እንደዚሁ ደግሞ በጸሎት አግዟቸው ለማለት ፈልጋለሁ። አረብ ቤት ተቀምጠው በአረቦች ዋይፋይ በነገራችን ላይ ተገርሚ አይደለም። ሁልጊዜ የሆነ ነገር ሀፕን ሲያደርግ ኢትዮጵያ ውስጥ እስላምና ክርስቲያን የሆነ ነገር ሲሆን ወደ አረብ አገር ሮጣችሁ እንደምትሄዱ የታወቀ ነው። እና ትንሽ ነገር ልናገርስ ብዬ ነው የመጣሁት። አካውንት የዋርኒንግ ላይ የተዋደው ልጆች ኮፒ ሊንክ አድርጉልኝ፣ ቀና ልብ ያላችሁ ግዴታችሁም ስለሆነ። ስቀጥል በአረብ ሀገር ዋይፋይ ሽንት ቤት አጥበሽ እየበላሽ ብዙዎቻችሁ። አንችም አይቲንክ እዛነሽ። ብዙ አረብ ሀገር ይሄደው ክርስቲያንና ሙስሊም ከዳማ ሆኖ እኩል ብሽቃራ ሆኖ ነው እኩል ይሄደው። አንቺ ሙስሊም ስለሆንሽ በተለየ ጥያራ ወይም ፕሌን አይወስዱሽም። አንቺ ሙስሊም ስለሆንሽ የተለየ ቦታ አንተን አትይም። ሁለት ከዳማ ቢኖር አንድ ቤት ከዳማ ጎርፋ ነው የምትተኝው ገባሽ እንዴ የተለየ ነገር የሚያደርጉልሽ ነገር የለም በዛ ላይ ደግሞ መክተብ ላይ ክርስቲያን መሆናችን ስማችን ሰፍሮን የሚሄደው ግና ክርስቲያን አረብ ሀገር ሳይኖር ይኖር ነበር ኢትዮጵያ ውስጥ የተሻለ ህይወት እድሉ ከተፈጠረ ተብሎ ነው ለሥራ የሚሄደው ስንሄድ ግን እኩል ነው የሄድነው እኔም አንቺ ሌላው ስለዚህ የተለየ ክብር የለውም የተለየ ክብር እንዳለው እንትን አትበይ ከዛ ውጪ በዛ ሄድን በሃይማኖት እኛ ሰልችተናቸዋል አረቦች እንደኛ አይደሉ አስረግጨጬ ነው የምነግርሽ። የገዛሃታችሁን ከዚህ በፊት አስታወሳችሁ፣ ሳውዲ ላይ ተሳደበች ብላችሁ ሁለት ዓመት ተፈርዶባት ነው የወጣችሁ ሀገር አስገቧት። ተመልሳ ሳውዲ ገባች እየሰራች ነው። ግሲ ማንም የሚሰማችሁ ይልም፣ ትዝብት ላይ አትውደቁ። ኢትዮጵያ የምትባል ውብ ሀገር አለችን። ብንሞት እንኳን በዙባ ላኪስ ጥቅልል አድርገው ወደ ኢትዮጵያ ነው የሚጠርሽው። ሳውዲ ላይ ሙስሊም ስለሆንሽ አትከበሪም። የሚወስድሽ ዘመድ ከሌለሽ ትቀበርች ያለሽ የተመሀመድ ላይ ግን ክርስቲያንም ሙስሊምም እኩል ነው የሚቀበለው፣ እኩል ነው የሚኖርበት። ስለዚህ ለጋራ ሀገራችን የጋራ ሰላም ማምጣት መልካም ነው። እኛ መግደል እንጂ መሞት አንፈራም። ስለ ወንጌል መስክሮ መሞት ደግሞ ጽድቅ ነው። እኛ ይሄ ንጽጽር ነው። መልስ ካላችሁ መልስ ስጡ፣ አለበለዚያ ንጽጽር ንጽጽር ይቁም ማለት ትችላላችሁ። መጽሐፍ ቅዱስም ቁርአንም እኩል ነው። እዚህ ሶሻል ሚዲያ ላይ የሚነበበው የሚተቸው ለሚተቸው ነገር መልስ ካላችሁ መልስ ሰው ማሳደድ ይሄ አስተምህሮ አይደለም። ሰው ነው የሚጠላችሁ፣ ይሄ ሀቅ ነው። ሰው ነው የሚፈራችሁ፣ ጌታ ሰው ነው የሚፈራችሁ። እንዲሁም ባለፈው አንድ ኮመንት አይቼ ነበር። እንዲሁም ከእናንተ የበለጠ እኛን የምንፈለው ክርስቲያኖች በአረብ ሀገር የሚባል ነገር እና በዚህ ጉዳይ ላይ ሁላችሁም በአረብ ሀገር የምትገኙት ወንድሞቻችን ሀሳባችሁን በኮመንት ያስሩልን። አንድ ወንድማችን ለምድሮፌ የማይታሰሩ ያለ ይገኛል እነሱ ነው ሰላም አለይኩም አረላ በረከቱ። ይሄን የምትመለከቱትን ግለሰብ ለህግ ይቅረብልን። ፍትህን ከጠየቅን ቆይተናል። ነገር ግን የፌዴራል ፖሊሱ የእስር ማዘዣ ከማውጣት ውጪ ይሄን ግለሰብ በቁጥጥር ስር አልዋለውም። አንድ ተራን ግለሰብ በቁጥጥር ስር ማዋል እኔ ምናክል ለፌዴራል ፖሊሱ የከበደ መሆኑን ግራ ነው የገባኝ። እኛ በፌዴራል ፖሊሱ ላይ ጥርጣሬ እንዲኖርን አድርጎናል። ስለዚህ አሁንም ቢሆን መንግስት ይሄንን ጸብ አጫሪ እና ሃይማኖትን ከሃይማኖት ጋር ለማጋጨት ብሔርን ከብሔር ጋር ለማጋጨት እየተጋ ያለውን ግለሰብ ለሕግ እንዲያቀርብ እኛ እንጠይቃለን ማለት ነው። ምክንያቱም ይህ ግለሰብ ከአሸባሪው ቡድን ጋር አብሮ ተባብሮ ህዝብን ከህዝብ ጋር ለማጋጨት ሃይማኖትን ከሃይማኖት ጋር ለማጋጨት ብሔርን ከብሔር ጋር ለማጋጨት ተክቶ እየሰራ ያለ ግለሰብ ነው። ስለዚህ መንግስት የህግ የበላይነትን በዚህ ግለሰብ ላይ እንዲያስከብር እኛ እንጠይቃለን ማለት ነው። ነስማሹ ነው እንግዲህ ፎይታ ተደብረ ያልታሰውያል። ይሄ ወንድም ማን ነው? ይሄ ሰው ማነው? ደግሞ እንመልከት። የሌባ አይነ ደረቅ መልሶ ልብ አድርቅ ይባላል አደለ? ይህ ሰውዬ ምን እንደሚል በደንብ አዳምጡልኝ። ማለት ግራ ስለገባኝ ነው። ለምሳሌ አንድ ሌባ ሌላን ሌባ ራሱ ሌባ ሆኖ በሌብነት የመክሰስ መብት አለው ወይንም? አንድ ወንጀለኛ እሱ ራሱ ወንጀለኛ ሆኖ ሌላን ወንጀለኛ ወንጀለኛን ብሎ የመክሰስ መብት አለው? ለማንኛውም እስኪ አንድ የሚለውን እናዳምጥ። ይሄ የምትመለከቱት አሸባሪው ግለሰብ እንግዲህ ሃይማኖትን ከሃይማኖት ለማጋጨት ብሔርን ከብሔር ለማጋጨት ብዙ የጣረ ግለሰብ ነው። ነገር ግን ይህ ግለሰብ እስካሁን ድረስ በቁጥጥር ስር አልዋለም። መንግስት በቁጥጥር ስር እንዲያውል እኛም እንጠይቃለን። ወሰላም አሌይኩም ራፉት ፈጣጣነትህን ሳላደግላላልኩም በዚህ አጋጣሚ ማለት ነው። እና እፎይ የሚባለው ልጅ የእስልምና እምነትን ነክቷል፣ ስለዚህ አሸባሪ ነው፣ ስለዚህ ወንጀለኛ ነው እያልክ ነው። እና ህግ እርምጃ ውሰድበት ነው ያንተ ጥያቄ አይደለም። እኔ ደግሞ ቀጣይ ማሳይ ቪዲዮ አለ፣ ከዛ አንጻር ራስህን ምን ማለት እንዳለብህ እንድትነግረኝ ስለፈለግኩ ነው። አንዴ አዳም ተራሰ ማለት ነው። ኢየሱስ ክርስቶስ እብድ እንደነበረ መጽሐፍ ቅዱስ በዮሐንስ ወንጌል ምዕራፍ አንድ ላይ በግልጽ ቋንቋ ይናገራል ማለት ነው። በአእምሮም ታወከ ተብሎ ለኢየሱስ ክርስቶስ ተነግሯል። በአእምሮ መታወክ ማለት አበደ ወይም እብድ ነው ማለት ነው። ስለዚህ ኢየሱስ ክርስቶስ እብድ ነበር ማለት ነው። ጥያቄ ልጠይቅህ። እፎ የእስልምና እምነት ተከታዮችን ነቢ ነቅቶ አሸባሪ ባንተ ከተባለ እፎ የእስልምና እምነትን ነቢ ነካ ተብሎ ወንጀለኛ ከተባለ አንተ ደግሞ የክርስትና እምነትን አንተም እንደሰማው ከነ ማስረጃ ነው ያቀረብኩት። የሚያመልኩትን አምላካቸውን እንደዚህ ተሳድበን ምን ልትባለው ነው? እና ይሄው ለአሁን ምነግርህ 100% የሚሆን ነገር ነው የምናገረው። 100% ሊሆን ያለ ትንቢት ሳይሆን የሚሆን ግዴታ መሆን ስላለበት እፎይን ወንጀለኛ የሚል ህግ ካለ 0.5% እንዳትጠራጠር አንተንም ወንጀለኛ እንደሚለ። እፎይን ወንጀለኛ ብሎ የሚቀጣ ህግ ካለ 0ፖ 0.5% እንዳትጠራጠር አንተንም ወንጀለኛ ብሎ እንደሚቀጣ። እኔ ይሄ የእስልምና እምነት ተከታይ ይጠየቅ ስል በእኛ ውስጥ ሆኖ ደግሞ ሌሎች ልክ እንደሱ የሌላን እምነት ይስደቡ ማለት አይደለም። ስለዚህ እንደ እስልምና እምነት ተከታይ እናንተ ነቢያችን ተነኩብን፣ እስልምናችን ተነካ፣ ክብራችን ተነካ ብላችሁ መጠየቃችሁ ልክ ነው። እኛም ደግሞ እንደ ክርስትና እምነት ተከታይ አምላካችን ተሰድቦብናል። ስለዚህ ይህን ግለሰብ ህግ ይጠይቅ ብለን መጠየቃችን ትክክል ነው። ይሄን እንግዲህ ዛሬ ወንድማችን እፎይ ይታሰር እያለ ወንድማችን እፎይ ላይ እንደዚህ ነገር እየተናገረ የሚገኘውና የራሱ አሮባት ይዞታ ማስተላለች ነው። በመሰረቱ እነሱ ጠይቀዋል። በህግ ደረጃ ሄዶ ከሰዋል። እኛ ግን የሚከስ አካል የለንም። እንደሚታወቀው ነው እንግዲህ ዛሬ አባቶች እና ቀበይ ተበቀረ የሚገኘው እንመለከታለን። እሺ እነሱ እንደዚህ ተናገሩ። ጌታችንን እብድ ብለውት እንደዚህ ነው ብለው አሮሽ ተኛ ነው ብለው ሲናገሩ የሚጠይቃቸው አካል የለም። ይሄ ግን ስላነበበ ብቻ ይከሰሳል፣ ይገደላል፣ ጂሃድ ይታወጅበታል። ታዘቡ ብቻ። ለማንኛውም ወንድማችን እፎይ ፍሬ ታሰረም አልታሰረም አሁን በኋላ ሞተም አልሞተም ግን ወንድማችን እፎይ እድለኛ እንደሆነ ሁላችን ማወቅ አለብን። አላሰማች አንድ ቪዲዮ የእፎይን ያህል እንኳን እኔ በግሌ አላገለገልኩ። እፎይ እድለኛ ነው። የቅዱሳኑ ሁሉ በረከት ደርሶታል እም። የቅዱሳኑ ሁሉ ጸጋ ደርሶታል። እንዲሁም በእፎይ ልንቀና ነው የሚገባው። በእውነት ነው ምላችሁ ሰርቆ አይደለም ሰው ደብድቦ አይደለም ሌባ ሆኖ አይደለም ወይ የሆነ ዘረኛ ሆኖ አይደለም፣ ወይ ስለሆነ ነገር አውርቶ አይደለም፣ ወይ ደግሞ በማይረባ ቦታ ተገኝቶም አይደለም። እሱ በገባው ልክ ስለ እምነቱ አስረዳ፣ እሱ በገባው ልክ የክርስቶስን ፍቅር ገለጠ። ስለዚህ ፈተና መጣበት። ይሄ ደግሞ ክርስትናችን ነው። ክርስትናችን መገለጫው ይ ስለዚህ እንዲሁም እፎይ በጣም ትልቅ ጸጋን ያገኘው እፎይ የአባቶቻችን በረከት ደርሶታል። በጣም እድለኛ የመጨረሻ እድለኛ ከምላችሁ በላይ ከምላችሁ በላይ እድለኛ ሰው ወንድማችን እፎይ በጣም ስለዚህ ጸብ የመጀመሪያ መጸለይ ነው። በቃ መጸለይ፣ ለእፎይ በጸሎት ማሰብ። በሚያሁን እረፍት ጊዜ ወስዷል። እረፍት ጊዜውን በደንብ እንዲወስድ በደንብ የጸሎት ጊዜ እንዲሰጠው በጾም በጸሎት እንዲበረታ፣ በጸሎት አስቡት። በሚያስፈልገው ነገር ማገዝ የሚገባ ነገር ሁሉ እናግዘዋለን። ምንም ችግር የለው። እፎይ በተጠየቀበት ልክ በሌላ ወገንም ያሉ ሰዎች ሊጠይቁ ይገባል። ይሄ ግዴታ ነው። ባይዘወይ ለመሰላችሁ አንደኛ፣ አንድ ሰውን ይሄን አርጋሃል ስንል እኔ ምን አርግ ያለሽ? ለምሳሌ እፎይ ወንድማችን እምነታችን አንቋሿል፣ ተሳድቧል፣ እንዲህ ሆኗል፣ እንዲህ ሆኗል ተባል አለ። መልካም ይሁን፣ እሽኛስ ምን አርገናል አለ መጠየቅ ያለበት እሽኛስ ምን አርገናል። እፎይ ተሳደበ ሲባል እፎይን ተሳደበ ብሎ የሚከሰው ሰው ከሱስ ወገን የተሳደቡ የተሳደበ የሉም። ከሱስ ወገን ያላገጡ የሉም። ከሱስ ወገን ክርስቶስን የሰደበ የለም። ከዛ ሱ ወገን ክርስቶስ ላይ ያላገጠ፣ ክርስቶስ ላይ ያሾፈ፣ ክርስቶስን የሳደበ፣ ቅዱሳኑን የሰደበ የለም። እንዴ ፌር የሆነ ነገር ነው። እፎይ ካጠፋ ችግር የለው የሚጠየቅ እሺ፣ በዛ ሳይድ መጠየቅ የለበትም አለበት። በእኩል ወንበር፣ በእኩል ፍርድ፣ በእኩል እይታ ሁሉ መታየት አለበት። ወንድማችን መዝሙር ያሬድ ጊዜ ረምላ ቃሎት ያሰማለን። እግዚአብሔር ይስጥልን፣ እናመሰግናለን። ይህ ነው ያለው ነገር እና ወንድማችን እፎይ ደለኛ ነው። ሁላችን ሆን ቢሆን በያንንበት በሆነ በጽወት እናሰው እንፈልጋለን። የወንድማችን እፎይ ትውልድ ግን የተናሰውን የሚገኘው እና ወንድማችን እፎይ ሲያሳዱት አንድ ከወንድማችን እፎይ የባሰ መጥቷል አሁን ደግሞ ላሰማችሁ። በእስልምና አስተምህሮ ሰው የተፈጠረው በአራት መንገድ ነው ይላል። ወይም አራት አይነት የሰው ልጆች አፈጣጠር አለ ይላል። ይህን እንተወና ቁርአኑ ስለ ሰው ልጆች አፈጣጠር ምን ይላል? በቁርአኑ አመለካከት ወይም ማስተያየት የሰው ልጅ የተፈጠረው በሶስት መንገድ ነው። አንደኛ በሱራ 23 12 ላይ ሰውንም በእርግጥ ከነጠረ ጭቃ ፈጠርነው ይላል። ሰውንም በእርግጥ ከነጠረ ጭቃ ፈጠርነው። አንደኛ ይሄ ነው። የሰው ልጅ የተፈጠረው ከነጠረ ጭቃ ነው ማለት ነው። ሁለተኛ በሱራ 15 26 ላይ ደግሞ ሰውን ከሚቅጨለጨል ሸክላ ከሚገማ ጥቁር ጭቃ ፈጠር ነው ይላል። ሁለተኛ ከሚቅጨለጨል ሸክላ ከሚገማ ጥቁር ጭቃ ፈጠር ነው ይላል። ሶስተኛ ሰውን እንደ ሸክላ ከሚቅጨለጨል ደረቅ ጭቃ ፈጠር ነው ይላል። በሱራ 55:14 ላይ ሶስተኛ ሰውን እንደ ሸክላ ከሚቅጨለጨል ደረቅ ጭቃ ፈጠር። ልብ በሉ ሶስት አይነት መንገዶች አሉ። እንዲያውም ሰውን ከረጋ ደም ፈጠር ነው የሚለውን በሱራ 96 ላይ ያለውን ትተን ማለት ነው። ይሄን ቁርአኑ በእርግጥ እየተናገረ በእርግጥም እያለ የእስልምና መምህራን ደግሞ ይሄ ለሰው ልጆች በአጠቃላይ አይመለከትም የሚመለከተው አዳምን ብቻ ነው ብለው ያብራራሉ። እሺ አዳምስ? እንዴት ነው ያፈጣጠር ሂደቱ እንዴት ነው ብላችሁ ስትጠይቋቸው አንደኛ አፈር የሚለውን ያዙ፣ አፈር አለ። ሁለተኛ ጥቁር ሚላለ ጥቁር ሚለው ያዙ። ሶስተኛ የሚገማ ሚላለ የሚገማ የሚለውን ያዙ። አድምጡ። ሶስተኛ አራተኛ ደረቅ ጭቃ የሚላለ ደረቅነቱን ያዙ አላል። እሺ ከነጠረጭቃ ማለት አፈር አለ፣ እዛ አፈር ላይ ውሃ ይጨመርበታል። የነጠረጭቃ ማለት ይሄ ነው። ይሄ አዳምን ብቻ ስለሚመለከት አዳም ከዚህ ተፈጠረ ማለት ነው ይላሉ። እሺ ጥቁር የሚገማ ጭቃ ማለትስ ለዚህ ማብራሪያ ሲሰቱ ደግሞ አሁንም አፈር አለ። ከአፈሩ ላይ ውሃ ትጨምራለህ። ከዛ እስኪ በጋ ድረስ ትጠብቀዋለህ። ሲሞ ሊሞካ ሲጀምር ውስጡ ይጠቁራል። ጥቁር ያለው ያን ነው። ከጠቆረ በኋላ ደግሞ ፈጽሞ ውስጡ ይሸታል ወይም ይገማል። የገማ ጭቃ ያለው ይሄ ነው። እሺ ደረቀ ያለው አሁንም አፈራለህ ውሃ ትጨምራለህ፣ እስኪቦካ ትጠብቀዋለህ፣ ይጠቁራል። ከጠቆረ በኋላ ደግሞ ይገማል ወይም ይሸታል። ሸቶ ሽታው ካለቀ ወይም ካለፈ በኋላ ደግሞ ይደርቃል። የሚቀጨለጨል ማለት ያንን የደረቀውን ከድንጋይ ወይም ከሆነ ነገር ስታጋጨው ድምጽ ይሰጣል ማለት ነው። እዚህ ነው የተፈጠረው ይላል ይህን ማብራሪያ እንዲታዩታላቸው ይህንም ራሱ ቁርኣኑ የሚገርማችሁ ነገር ያግዛቸዋል። ማለት ይህ አይነት ሂደት እንዳለው ሲናገር በሱራ ዘጠና ቁጥር አራት ላይ በእርግጥም ወይም ሰውን ሰውን ሁሉ በእርግጥም ይላል በልፋት ሆኖ ፈጠር ነው። በልፋት አላህ ሰውን የፈጠረው በብዙ ድካም በብዙ ልፋት ነው ማለት ነው። በልፋት ሆኖ ፈጠር ነው። እውነትም ነው። አፈር አመጣ፣ ውሃ ጨመረ፣ እስኪቦካ ድረስ አጠበቀው፣ እስኪሸት ደስ ጠበቀ፣ እስኪደርቅ ተጠበቀ። ይህን አድርጎ ነው ሰውን የፈጠረው አለ። ይህ የእስላሞቹ አመለካከት ነው። ይህን እንዴት ነው ሊረዱትና እንዴት ነው ሊቀበሉት የቻሉት እናንተ ሌላው ቁርአኑ አንድና ብዙን አይጠነቅቅም። ለዚህም ነው ብዙ እስላሞች አንብበው በቀላሉ መረዳት የማይችሉት አላህ ፈጠር ነው። እንደውም በሱራ 55 14 ላይ ያለው ሰውን እንደሚጨለጨ ሸክላ ከደረቅ ጭቃ ፈጠረው ይላል እንጂ ፈጠር ነው አይልም። ሌላ ቦታ ላይ አንድና ሁለት የጠቀስኳቸው ፈጠረው ነው፣ ፈጠር ነው ነው የሚል እንጂ ፈጠረው አይልም። ስለዚህ አንዱ ያላህ ሁለቱ ያላህ አንዱ ደግሞ የመሐመድ ሐሳብ ሊሆን ይችላል። ምክንያቱም በአንድ ቦታ ፈጠረው ይላል፣ በአንድ ቦታ ደግሞ ፈጠር ነው ይላል እና አንድ ብና ብዙን ደግሞ አይጠነቅቅም እንዳለ ማለት ነው። ሩቅና ቅርብ አይጠነቅቅም፣ አንድና ብዙ አይጠነቅቅም፣ ጸያፍንም ደግሞ አይገድፍም። በሌላ በሌላ እንትን ነግራችኋለሁ። ከረጋደም የሚለውንም ደግሞ እንዴት አድርጎ እንደሚያብራሩት ወይም ደግሞ የሰው ልጆች በአራት መንገድ ተፈጥረዋል አሁን የነገርኳችሁ እስካሁን ያልኳችሁ ሲጀመር ለአዳም ቁራም በሶስት መንገድ ያልኳችሁ ለአዳም ብቻ ነው እንጂ እኛን አይመለከትም ነው የሚሉት። እኛም ይመለከታል ይሄም ደግሞ የሚገርመው ይሄም ከማን ጋር ነው የሚያገናኘው? ወንድማችን ቃውቴን ያሰማል እግዚአብሔር እንግዲህ እንዳጠፋብን በዚህ አይነት በግልጽ የሚናገር ወንድሞች መጥተዋል ነው። በነገራችን ላይ ይህ ነገር ከወንድማችን እፎይ በፊት በግልጽ ዋ ቦታ ይናገር ነበር፣ ስልምነ በጣም ይፈራ ነበር ምናምን ነገር እና ያው እንደሚታወቅ ከዚህ በፊት ወንድማችን ቢኒያም በእንደዚህ አይነት ምክንያት ነው እንደዚህ ወጥቶ ሲናገር ነው። መልስ መልስ ነው ተሰደው፣ እንግዲህ አሁን በጫካ የሚገኘው እና አሁን ደግሞ እንግዲህ ወጣቱ የተነሳ ነው የሚገኘው። እውነት አለን የምትሉ ከሆነ ተገልጦ ይነበባል። ውሸቱ አሰቱ ይገለጣል፣ እውነቱ ደግሞ ይታይላቸዋል። አለቀ። ሌላው እንግዲህ ወንድማችን እፎይ ብዙ ጊዜ የሚቃወመው እንግዲህ አይሻን ነብዩ መሐመድ በስድስት አመት አግብቷታል የሚለውን በስድስት አመት አግብቶ በዘጠኝ አመት ተገናኛት የሚለውን ነገር አይነቀበልም የሚሉ አሉ አሉ እና አንድ ሙስሊም አሁን ወንድማችን እንግዲህ ወገናችን አለቀበልም እያለ ይገኛል። ይሄ ደግሞ እናታችን ማና ዘታችን ማማይ ሰጪው መጠጥቹ መሳለን እንስነው ስድስት አመቷ ነው ያገቧት የሚባለው ታሪክ እንደሌለ ለምሳሌ አለቀበለው የማልቀበልበት ምክንያት እኔ ማላደርገው ዛሬ የስድስት ዓመት ሴት ልጅ አልጠይቅም። እኔ በምን ተአምር የስድስት ዓመት ሴት ልጅም አልድረም። ጸጋና ሰላም ይብዛላችሁ እንዴት ናችሁ? እንግዲህ ወገናችን ምን እያለ ነው? ነብዩ የስድስት ዓመት ህፃን ልጅን አይቶ በዘጠኝ ዓመቷ ተገናኟት የሚለውን ነገር ከቁርአን አታገናኙት። ይሄ እንደ ታሪክ የተዘገበ ነገር ነው። እኔ ግን አልቀበለውም። ማለ ምንድነው የማይቀበለው? ነብዩ የስድስት ዓመት ህፃን ልጅን አይቶ በዘጠኝ ዓመቷ መገናኘቱን አልቀበለውም። ለምን አለ? እኔም አላደርገውን ነገር ነብይ ነው ብዬ የምከተለው አካል ያደርገዋል ብዬ ስለማላስብ አልቀበለው ውሸት ነው ብሎ ነው የሚያምነው ግን ይሄ ታሪክ ነው ወይ ልክ እንደ ታሪክ ነው የተዘገበው ነብዩ በስድስት አመት ህፃን ልጅ አይቶ በዘጠኝ አመት መገናኘቱ እንደ ታሪክ ነው የተዘገበው አይደለም ሳሂ በሆኑ ሀዲሳቶች የተዘገበ ነው ይኸው አይሻ በዘጠኝ አመት አጩኝ በስድስት አመት አጩኝ በዘጠኝ አመት ተገናኙኝ እያለች ነው የዘገበችው ሳሂ በሆኑ ሀዲሳቶች ለአቅመ ሔዋን አለመድረሷን ሳሂ በሆነ ሀዲስ ነው የተዘገበው ይኸው ሳሂ አልቡኻሪ ስድስት ሺህ አንድ መቶ ሰላሳ ላይ አሻንጉሊት የፈቀድላት የነበረው ለአቅመ ህይዋን ስላልደረሰች ነው ይለናል። ፈታልባሪ ገጽ 43 ጥራዝ 13 ላይ ማለት ነው። ሳሂ በሆኑ ሀዲሳቶች ነው የተዘገበው እንጂ እንደ ታሪክ አይደለም የተላለፈው። ኦኬ፣ እንደ ታሪክም ቢሆን ከጥያቄ ምልክትነቱ አያልፍም እኮ ሲጀመር ማለት ነው። ነገር ግን ሳሂ ልክ ነብዩ እንድትቀበል ባዘዘ መሰረት ሐዲስ እንድትቀበል ባዘዘ መሰረት በሐዲስ ሳሂ በሆኑ ሐዲሳቶች ላይ የተቀመጠው አለመቀበልህን አደንቀዋለሁ፣ አደንቀዋለሁ አእምሮህን ተጠቅመህ እኔም የማላደርገውን ነገር የሚያደርግ ነብይ ለኔ ስብእናም ለኔ ሞዴል ሊሆን አይችልም ብላ አለመቀበልህ ይሄ በጣም ደስ የሚል ነገር ነው። ነገር ግን መሐመድ ያደረገው ነገር ነው ምንም ማድረግ አትችልም። ምክንያቱም መሐመድ አንተ እንዳትቀበል ያደረገህ ምንድን ነው መሐመድ ፋጢማን በ18 ዓመቱ የጋብቻ ጥያቄ መሐመድ ሴት ልጅ ነበረችው ብሎ ራሱ አንድ ጊዜ ሲናገር ነበር። ይኸው ሱናን አቢዳውድ 3221 ላይ ያለውን ሐዲስ ማለት ነው። ምክንያቱም ነቢዩን ይህንን ነገር ማልቀበልበት ምክንያት ብሎ ሲናገር ምንድን ነው ያለው? አቡበከርና ዑመር የጋብቻ ጥያቄ ነብዩ የነብዩ ልጅ ፋጢማን ጠይቀውት ነበር እና ሙሐመድ ልጄ አልደረሰችም ብሎ መልሷል። በዛ ሰዓት ደግሞ ፋጢማ 18 ዓመቷ ነው። የ18 ዓመት ትልቅ ልጅ ለአቅመ ሔዋን አልደረሰችም ካለ እንዴት እሱ በ9 ዓመት የሆነችን ህፃን ልጅ ወስዶ ሊገናኝ ይችላል? በሚለው ነው ወንድማችን አልቀበልም ያለው ማለት ነው። ትክክል ሙሐመድ የ18 ዓመት ሴት ልጁን ለአቅመ ሔዋን አልደረሰችም አልድርም ካለ እሱ የ9 ዓመት ህፃን ልጅን ወስዶ ከተገናኘ እንግዲህ የአእምሮ እክል ያለበት አካል እንደሆነ እንድንረዳ ያደርገናል ማለት ነው። ወንድማችንም አልቀበልም ያለው ለዚህ ነው። በዚህ ሀዲስ ላይ መሐመድ የጋብቻ ጥያቄ ለልጁ ሲጠይቁት፣ አልሰጥም ለአቅመ ሔዋን አልደረሰችም ብሎ መልሷል። ከሀዲያ እሱ እንዴት የዘጠኝ ዓመት ህፃን ልጅ ወስዶ ሊገናኝ ይችላል? ይሄ ጥያቄ ምልክት ውስጥ ሊከት ስለሚከት ማለት ነው። ካዲያ ግን ነብዩ የሰጠን ሀዲስ ደግሞ ከመቀበል ወደኋላ ምንም ማድረግ አይችልም መሐመድ ያደረገው ነገር ስለሆነ ማለት ነው። የመሐመድ ተግባር ስለሆነ ከመቀበል ምንም እልፍ ዝልፍ ማለት አትችልም። ለምን? ቁርአን ስለሚያዝ ቁርአን ሱራ 59 ቁጥር 7 ላይ መልእክተኛ የሰጣችውን ማንኛውንም ነገር ያዙት ከእርሱም የከለከላችሁን ነገር ተከልከሉ ብሎ አላህ ስለሚያዝ መልእክተኛ የሰጠህ ምንድን ነው? ሐዲስ ነው በሐዲስ ነው ነገሮችን ሁሉ እንድትከተል የተሰጠ ስለዚህ መልክተኛ የሰጠህን ሐዲሳቶች እንድትቀበል ግዴታ ነው ማለት ነው ነብዩ ያደረገው ተግባሩ ስለሆነ ነገር ግን ወገናችን ምን ብሎ ተናገረ እንደው ይሄ ነገርን ክርስቲያኖችን የሚተቹበት ነገር እስልምናን የሚተቹበት ዋነኛው ግብአታቸው ምንድን ነው አለ ነብዩ በስድስት ዓመት አይቶ በዘጠኝ ዓመቷ መገናኘቱ ነው ይሄ ግን ለትችት የሚያበቃ አይደለም የሚል አይነት ሀሳብ አንጸባርቋል ወንድሜ አንተ እኔ ነብዩ ይህንን ያደርጋል ብዬ አልቀበልም፣ ለኔ ስብዕና ለነብዩ ስብዕና የሚመጥን አይደለም። ይህንን ነገር ካደረገ እኔም አላደርገውን ነገር ካደረገ ለኔ ሞዴሌ ሊሆን አይችልም ብለህ የተጸየፍከውን ነገር እንዴት ነው እኛ እስልምናን ለመተቸት ግብአታችን ሊሆንም አይችለው? አንተ እኮ አልቀበልም ብለህ ጭራሹ መጽሐፍን እንድትቀበለው የሚያስገድድህን መጽሐፍን ክደህዋል እኮ ከናካቴው በእምነቱ ውስጥ ሆነ ማለት ነው። ከአዲያ ከእምነቱ ውጭ የሆኑ ሰዎች የነቢዩን ስብዕና አይተው እንዴት ነው ይህንን አካል ነቢይ ነው ብለን ልንከተል የምንችለው? የመጀመሪያው ትችታችን እንደሁም ይሄ ነው። እንዴት አንድ ነቢይ፣ ማህበረሰብን ሊያስተምር የመጣ ነቢይ፣ የስድስት ዓመት ህጻን ልጅ ሊመኝ ይችላል? ከእሱ ምን ልንማር ነው የሚለውን ነገር የመጀመሪያው ትችታችን ነው ሊሆን የሚችለው ማለት ነው። የመጀመሪያው አንደኛ ነገር ወይ ነገራችን ላይ እስልምና የመጀመሪያው ትችት የሚጀምረው ከሙሐመድ ነው። ምክንያቱም አላህ የሚባለውን አካል ከሙሐመድ በፊት ያሉ ነቢያቶች ስለማያውቁት ሙሐመድ ብቻ መቶ ስላስተዋወቀ ሙሐመድ ከወደቀ አብሮት ያመጣው አምላኩም ስለሚወድቅ ማለት ነው። የመጀመሪያው ትችቶች ሁሉ የሚጀምሩት ሙሐመድ ላይ ነው። ከሱ ውጭ ማንም አላህ የሚባለን አካል ስላላስተዋወቀ። ኦኬ ሙሐመድ ስብዕናው እንደዚህ ነው። ኦኬ በዚህኛው ነብይ ብለን የምንለው ሌላ ነብይ የለም። አንድ መሐመድ ነው አላህ የሚባለውን አካል መጥቶ ያስተዋወቀው። ስለዚህ ትችት የሚጀምረው ከመሐመድ ነው ማለት ነው። ነገር ግን ቁርአን ላይ የለም ብለህ ነበር። ቁርአን ላይ የለም ልክ እንደ ታሪኩ ሰዱት ግን እኔ አልቀበለውም ብለሃል። ቁርአን ላይ ያለ ዕድሜ ጋብቻ ነው ቁርአን አይፈቅድም፣ ይፈቅዳል። አንተ አሁን የምትመካበት ቁርአን ላይ እንደዚህ አይነት ነገር የለም እንደዚህ አይነት አጸያፊ ነገሮች የሉም ብለሃል። ቁርአን ላይ የለም አለ። ሱረቱል ጦላቅ ምዕራፍ 65 ቁጥር 4፣ እኒያም ከሴቶቻችሁ ከአደፍ ያቋረጡ በኢዳቸው ሕግ ብትጠራጠሩ ኢዳቸው ሶስት ወር ነው፣ አለ። እኒያም ገና አደፍን ያላዩት ምንን ያላዩት፣ በደንብ አስተውል። አደፍን ያላዩት ኢዳቸው እንደዚሁ ነው። የእርግዝና ባለቤቶችም ጊዜያቸው እርጉዛቸው መውለድ ነው። አላህንም የሚፈራ ነገሩ ሰው ከነገር ሁሉ ለእርሱ መግራትን ያደርግለታል፣ አለ። እንግዲህ እኒያ ከሴቶቻችሁ ከአደፍ ያቋረጡት አለ ከአደፍ ማለት ከወራዊ ያቋረጡት ማለት ነው። በኢዳቸው ሕግ ብትጠራጠሩ ኢዳቸው ሶስት ወር ነው። ሶስት ወር ይጠብቃሉ ማለት ነው። እነዚህ ከወራዊ ያቋረጡ እርጉዝ ናቸው እርጉዝ አይደሉም የሚለው ነገርም ቼክ ለማድረግ ግንኙነት ተፈጽሞባቸው ማለት ነው። እኛም ገና አለ አደፍን ያላዩ ትላልቆቹን ሴቶች ጠቀሰና እኛም ከሴቶቻችሁ ከአደፍ ያቋረጡ በኢዳቸው ሕግ ብትጠራጠሩ ኢዳቸው ሶስት ወር ነው አለ ትልልቆች ሴቶች ማለት ነው። እኛም ገና አደፍን ያላዩት አደፍን ያዩ ሴቶችን ነው እንግዲህ እንትን እያለ ያለው እኛም ገና አደፍን ያላዩት ህፃናት ማለት ነው። ተፍሲሩን አሳያቸዋለን። እኒያም ገና አደፍን ያላዩት ያላዩት ኢዳቸው እንደዚሁ ሶስት ወር መጠበቅ ነው አለ። አደፍን ያላዩ ማለት የወር አበባን ገና ያላዩ ግንኙነት ተፈጽሞባቸው ማለት ነው። ሶስት ወር ይጠብቃሉ። ሶስት ወር የሚጠብቁት ግንኙነት ስለተፈጸመባቸው ነው። ምክንያቱ ሲባል ሱረቱን ለአህዛብ ላይ መመልከት ይቻላል። ሱረቱ ለአህዛብ ቁጥር 49 ላይ እናንተ ያመናችሁ ምዕመናትን ባገባችሁና ከዚያም ሳትነኳቸው አለ ግንኙነት ሳታደርጓቸው ማለት ነው በፊት በፈታችኋቸው ጊዜ ለእናንተ በነርሱ ላይ የምትቆጥሯት ኢዳ ምንም የላችሁ ማለት። ስለዚህ ኢዳ የሚቆጠረው ለምንድ ነው ግንኙነት ሲፈጸም ነው። አሁን በሱረቱል አሕዛብ ቁጥር 49 ላይ ሳትነኳቸው፣ ነኳቸው ከፈታችኋቸው ኢዳ አትቆጥሩም፣ ሶስት ወር አትቆጥሩም ማለት። ከተነካስ ኢዳ ይቆጠራል። ስለዚህ እነዚህ ህፃናት፣ እኛ ገና አደፍን ያላዩት ኢዳቸው እንደዚሁ ነው፣ ሶስት ወር መጠበቅ ነው። ካለ ግንኙነት ተደርጎባቸው ነው ሶስት ወር የሚጠብቁት ማለት ነው። ተፍሲሩንም መመልከት ትችላላችሁ። ይህ ፍቺ የወረደበት አንቀጽ ምክንያት በሱረቱ በቀራ 222ኛው ቁጥር ላይ ያለው አንቀጽ ሲወርድ ሀሊድ ቢን ዑመር ቢን አልጁምአ ቢንቀይስ አልአንሳሪ የተባለ ሰሐቢ ለነብዩ የወር አበባ የማታይ አሮጊት አለ የወር አበባ ያላየች ህፃንንና እርጉዝ ሴትን እንዴት ሊሆኑ ነው ኢዳዋን የምትቆጥረው? በዚህ ህግ አልተጠቃለሉም እየተባለ በመዲና ሴቶች ዘንድ እየተወራ ነው ብሎ ሲጠይቃቸው ይህ አንቀጽ ወረድ አለ። ሶስት ወር መጠበቅ ነው ኢዳቸው። የወር አበባ ያላዩትም ሴቶች ሶስት ወር ይጠብቃሉ። ሶስት ወር ለምንድን ነው የሚጠበቀው? ብያቸዋለሁ። ይሄው ሱረቱል አህዛብ ቁጥር 49 ላይ ግንኙነት ሲፈጸምባቸው ነው ሶስት ወር ኢዳን የሚቆጥሩት ማለት ነው። ግንኙነት ሳትነኳቸው፣ ግንኙነት ሳይደረጉ ግን ከሆነ ሶስት ወር መጠበቅ የለባቸውም ብሎ ቁርኣኑም ስለሚያዝ ማለት ነው። ስለዚህ የህፃናትን ጋብቻ ቁርኣኑ ይፋ አድርጉም ይፈቅዳል ማለት ነው። ያለ እድሜ ጋብቻን ቁርኣኑ በራሱ